የወይዘሮ ሜላትናት ወደ ወይዘሮ ሜላት ቤት የሄዱትና ከሜላት ጋር የተገናኙት በሃና ጉዳይ ጥርጣሬ ተሰምቷቸው ይሆን? ሰራተኛዬ ልጅነሽ አለችኝ ብላ ተናግረው ይሆን? በሃሴት ሴት ወደዛ ቤት መምጣትና በሃና እኔነኝ ልጅ ባይነት ምን ተሰምቷቸው ይሆን? ወይዘሮ ሜላት ያንን ፎቶ እቅፍ እያደረገች በምታለቅስ ሰዓት የወይዘሮ ሜላት እናት ሁልጊዜም እሷንም እየተቆጧት፣ እሷም እንደምትናፍቃቸው በጣም እየተጨነቁና እሷን ናፋቂ እንደሆኑም የሜላት እናት ተናግረው ነበረ እውነት ያንን ምርመራ ውጤት ለመከታተልና ና ልጄ ነኝ እያለችውን አሀንጌ መሆኗን ለማወቅ ጓጉቶ ይሆን ወደዛ ቤት የሄዱት ወይዘሮ ሜላትስ ምን አስባ ይሆን ኖላዊም ይህንን ውጤት ሲሰሙና እውነት ሀንዬ አሁን በተጨነቁበት ሰዓት ላይ እሷን ያስጨነቃት ምንድን ነው እያሉ ለአሲርም ነግረውታልና የምርመራ ውጤቱ ሲታወቅና ቤተሰቦቿን ስታገኝ ኖላዊ አሳልፈው ሀንዬን ይሰጧት ይሆን? ይህንን ጥርጣሬውን በቀጣይ የምናየው ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቱብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍረፍ ይበል። ኖላዊ ድራማ ክፍል አርባ ስድስት ሀና የድኤንኤ ውጤቱ ሲመጣ ከአባቷ ጋር ትቆይ ይሆን ወይስ ኖላዊን እጥላቸው ከወይዘሮ ሜላትና ከአቶ መስፍን ጋር እትቀጥል ይሆን አቶ መስፍንም አባትሽን አሳይኝ አባትሽን እንደምትወጃቸው መናሴና ሰላም ነግረውኛል ብሎ ነግሯል። እሷ ውጤቱ ቢታወቅ እንኳን አባቷን ጥላ እንደማትሄድ ለአቶ መስፍን ነግረዋለች። ኖላዊ በጣም ተጨንቋል። ያንን ውጤት ሲሰሙ በእውነት እንደዛች የማያምኗት ልጃቸውን አሳልፈው ቤተሰቦቿን ስላገኘች ብለው ይሰጧት ይሆን ሀንዬስ አብራቸው ተከትላቸው ከኖላዊ ጋር አልለይም አባቴ እሳቸው ናቸው ያሳደጉኝ ብላ ድረስ ተከትላቸው ትገባ ይሆን ያንን በክፍል አስራ ሰባት ዛሬ ከቀኑ አስር ሰዓት የምንጠብቅና የምንከታተላቸው እውነቱን የምናውቀው ይሆናል ወይዘሮ ሜላትም በጣም ተቀይራባት ሰራተኛዋን የገዛ ልጇን ሀናን በጣም የገላመጥቻትና እንዴትስ እንደዛ ትለኛለች። ሀሳቡ የልጆች ስለሆነ ነው እንጂ ይህንን ሀሳብ እኔ በጭራሽ አልከታተልም፣ እንዲሁም ደግሞ ልጄ ሀሴት ናት ብላ ነው ሀናን የገላመጠቻት እናቷ ሲመጡና ያንን ፎቶ ሲያውስ በፎቶ ብቻ ለይተው ያውቋት የሆኑ ሀሴት ከያዘችው ፎቶ ጋርና እንዲሁም ሀንዬ እኔ ነኝ ካለችው ጋር ኖላዊ እውነቱንስ አፈርጠው ይነግሯቸው ይሆናል። ልጄን አልሰጣችሁም ብለው ወደ ደሴ ሀንዬን ይዘዋት ይሄዱ ይሆናል። ሀንዬ ቤተሰቦቿን ብታገኝ እንኳን ብዙ መሥዋዕትነት ከፍለው ከልጅነቷ ጀምረው አሁን ላደረሷት እንደ እናትም እንደ አባትም ሆነው ያሳደጓት ኖላዊ ናቸውና እሳቸውን በጭራሽ ጥላ ትሄዳለች የሚል ሀሳብም የለኝም። ወይዘሮ ላት የተገኘችው አሁን ቢሆንም የእሷን ፎቶ እያቀፈች ብዙ ዓመታትን እሷን በማሰብ ተጎታለች። እናቷም የወይዘሮ ሜላትም እናት እንዲሁም በጣም ያንን ፎቶ ልጇ አቅፋ ባለቀሰች ሰዓት ልጇን እባክሽ እያለችም እንዴት እንደናፈቀቻትና በልጅነቷ እራሱ እንዴትም እንደምትጫወት እንዴት እንደምትወደኝ እንኳን እያሉ ለሜላትም ነግረዋት ነበረ። አቶ መስፍንሳ በእውነት ልጅነቱን ሲያውቅ አሳልፎ ለኖላዊ ይሰጣቸው ይሆን ወይስ ሀንዬን አልሰጥም ብሎ እሱ ጋር ትሆን ይሆን? እሱም ወደ ወደ ውጭው ሀገር ይመለሳል? ይዟትስ ይሄድ ይሆን? ወይዘሮ ሜላት አልመለስም እዚሁ አብሮ ለመኖር ነው ብሎ ሲነግራትም እሷ እያለችው ውጤቱ ይታወቅ እንጂ ወደ መጣህበት ትመለሳለህ፣ ብለው ለአቶ መስፍን ነግረዋለች። አቶ መስፍን ደግሞ ቤትም እቀይረን፣ ልጆቹም ስለጠበባቸው ሰፋ እያለ ቤት እንያዝ ሁሉ ብሏት ነበር እና ይህንን ሀሳብ ልጅነቷ መሆኑን ስታውቅስ የአቶ መስፍንን ሀሳብ ተቀበለው የሆነ ያንን በክፍል አስራ ሰባት እናየዋለን ማለት ነው እንግዲህ በኖላዊ ሀሳብና እንዲሁም የወላጆቿ ትክክለኛው ሲታወቅ

ያንን ዶክተሩስ ደግሞ ሀሳቡን ይቀይረው ይሆን? ያቺ ተንኮለኛዋ ወይዘሮ ባዮሽ ለዶክተሩ ምን ሰጥተውስ እንዴት ሀሳቡን ይቀይረው ይሆን? አቶ መስፍን ደርሶ የወይዘሮ ባዮሽን ስራ ያጋልጥባትስ ይሆን ወይ? ሀሴትስ ትዋረድ ይሆን ወይ? ሀሴትን እንግዲህ አስጠንቅቃትና ከምርመራው ውጤት በኋላ እኔ የማደርገውን አደርጋለሁ፣ አይዞሽ እያለች ለሀሴት ስትነግራት፣ ሀሴት ደግሞ ፍራቻ ተሰምቷት ነበረ። እንዴት ሀሳቧን አሁን እንደቀየረችና የምርመራው ውጤትን ራሴ እወጣዋለሁ ብላ ስላለቻት አምናት ነበረ። በአሁን ላይ ግን እሷ ባለቻት ሀሳብ ላይ ፍራቻ ተሰምቷታል። ምንም ነገር ቢሉሽም ምላሽ እንዳትመልሽላቸው ወይዘሮ ሜላት የምትወዳት ሀናን ነው እስትልምና ምናሴና ሰላምን እነሱ የሚሏትን ሀሳብ ትቀበላለች። ወይዘሮ ሜላት አንቺና ምና ስለተቀበለችሽ አርፋ ትቀመጣለች ማለት አይደለም መስትላት ነግራታለች። ሀሴት ሀሴት ግን እንዴት እንደዚህ እንዳለች ለሷ ገርሟት ፍራቸዋ እንደቀጠለ ነበረ በዛሬው ክፍል ላይ እውነቱ እፍርጥ የሚልበትና ዶክተሩም ሀሳቡን ይቀይር ይሆን ወይ የሚባለው ሀሳብ እሱም ስጋት ይኖራል። እንዲሁም ደግሞ የወይዘሮ ሜላት እናትስ ወደዛ ቤት ያመጣት ነገርና እውነቱን ይህንን ነገር ሰምታት ሲሆን የወይዘሮ ባዩሽንስ ክፋትና ለልጇ ለወይዘሮ ሜላት ያላትን የቅርብ ጓደኝነትና ከበስተጀርባ ደግሞ ምን ልታደርጋት የምትችለውንም ይህንንም እሷ ልታውቅ ትችላለች እና አንደኛ ወይ ከወይዘሮ ባዮሽ ተጠንቀቂ እሷ የምትልሽን ሀሳብም እንዳትከተል ልትላትም ትችላለች። ዶክተሩንም እንደገና ወይዘሮ ባዮሽ ሀሳቡን ልታስቀይረው ትችላለች የሚለውን ስጋት በዛሬው ላይ እናየዋለን ማለት ነው። ወይዘሮ ሜላት ግን በባዮሽ ጉዳይ አትደራደርም። አይደለም ከጓደኝነቷ ሌላ በትዳሯ ደስተኛ እንዳልሆነች እና የወይዘሮ ባዮሽ ባልም ወይዘሮ ባዮሽን እንደሚደበ አይመደባትም። ይህንን ሁሉ ስታውቅ ወይኔ ጓደኛዬ፣ ምን አይነት ትዳር ውስጥ ነው እያለሹ እያለች ለጓደኛዋ የምታስብላትና የምትጨንቅላት ናት። ወይዘሮ ባዩሽ ግን የእሷን ህይወት ለማመሰቃቀል የምትጥር ሴትዮ ናትና ይህንን ጓደኝነታቸውን መቼም የወይዘሮ ሜላት ሊያውቁ ይችላሉ። ይህንን ተንኮል ደግሞ በስተጀርባ ለልጇ እያደረገች ያለችውን እናቷ ሊጠረጥሩ ይችላሉ። የሚለውን ስጋት በዛሬው ክፍል የምና ይሆናል። አቶ መስፍንም ሊያስብ ይችላል። ምክንያቱም እሱን ስታየው ደንግጣለች እና ወደ ቤት ግቢ እንኳን ሲላት መግባት አልቻለችም። ተመልሳ ወጥታ መስፍን እንደመጣ ለምን አልነገርሽኝም? ብላ ለሀሴት ሁሉ እደውላ ነግራት ነበረ። ሀሴትም እንግዲህ በመጨረሻ የወይዘሮ ባዩሽና የሀሴት ጉድ ይታወቃል። ሀሴትም ይቺ ሰራተኛ ሀና ጠግባለች ብላ ለወይዘሮ ሜላትም እንደነገረቻት ወይዘሮ ሜላት ደግሞ የምርመራ ውጤቱ ይለይለት እንጂ ከዝ ቤት አስወጣታለሁ ስትልም ለሀሴት ትመልሳላት ነበር። ሰላምና መናሴ ደግሞ በጭራሽ በሀና ጉዳይ አይደራደሩም። ምክንያቱም ሰላም ራሱ የውጤቱ እንኳን ትክክል ባይሆን እህቴን እንኳን ባቱ የምርመራ ውጤት እኔ እና ምንም የሚለየን ነገር የለም ስትል ለሀና ነግራት አለኝ። አቶ መስፍንም እንደዚያው ውጤቱ እንኳን ትክክል እባይሆንም ምንም ነገር እንዳይሰማሽ ስጋት ነገር እንዳይሰማሽ ብሎ ለሃንጌ ሲነግራት እኔ እንዴት አባትና እንዴት አንቀባሮ ያሳደገኝ አባት እንዳለኝ ስለማውቅ ምንም የሚሰማኝ ነገር የለም። እኔ ወደ እናንተ እየመጣውጥ ማወቅ ነው እንጂ ገንዘብ ፈልጌ አይደለም ይህንን እንድታውቁልኝና እንድትረዱልኝ እፈልጋለሁ ስትል ለአቶ መስፍን እነግረዋለ። ወይዘሮ ሜላትም እሷ ልጄነሽ ባለቻት ቅሬታ ቢሰማትም የልጆቿን ሀሳብ ተከትላ ምርመራው እንዲካሄድ አድርጋለች ማለት ነው። ያንንም ቅር ካለሽ ታዩ ስትላት ምርቱን ከግርዱ የምለይበትና እውነቱን የማውቁበት ነው። በጭራሽ እኔ ግን ልጄ ሀሴትና ስትል ለሀና ነግራት አለ። ማለት ነው እና አቶ ኖላዊ ልጃቸውን ጨክነው ለወላጆቿ አሳልፈው ይሰጡ የሆኑ የሚለውን በዛሬው ክፍል ላይ የምናየው ይሆናል። ቤተሰብ ለዛሬው የነበረን ቪዲዮ ይሄንን ይመስላል። ቀጥ በሌላ ቪዲዮ እስከምንገናኝ ባይ ባይ።